ሰላም ጤና አስጥልኝ። እንደምን ከርማችኋል? እግዚአብሔር የተመሰገነ ይሁን። በመጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን በሰላም አደረሳችሁ። ዛሬ እንደ እግዚአብሔር ፈቃድ ከልደቱ ጋር በተያያዘ እነሆ ጌታችን ከተወለደ በኋላ ሰባ ሰገል የተባሉ ሰዎች ወይም ደግሞ የጥበብ ሰዎች ከምስራቅ የመጡ ለጌታችን ለኢየሱስ ክርስቶስ እጅ መንሻ ሰጠው እንደሰገዱለት በመጽሐፍ ቅዱስ ላይ ተነግሯል። ነገር ግን ማንነታቸውን ምዕራባያን የራሳቸው ትውፊት አላቸው። የኢትዮጵያ ቤተክርስቲያን ደግሞ ትውፊትና መጽሐፍ ቅዱስን አጋዥ በማድረግ የምትናገረው ነገር አለ እና ይህንን ብዙዎቻችን አናቅም። እነዚህ ለመስገድ ኬዱ ውስጥ ኢትዮጵያውያኖች እንዳሉ መጽሐፍ ቅዱስ ራሱ በግልጽ እንደሚናገር ተቀምጦ ያለ ይህን አናቅም ና ተዋዶች ክርስቶስን አባቶቻችን እስከ በተወለደበት ጊዜ ስጦታ እስከ መስጠትና ለሱም ደግሞ እስከ መስገድ ድረስ እንደደረሱ ዛሬ ለማቅረብ ሞክራለሁ ማለት ነው። በማቴዎስ ወንጌል ምራፍ ሁለት ከቁጥር አንድ እስከ አስራ አንድ ላይ ያለውን ኃይለ ቃል እናንተ ሙሉ ተነብታላችሁ። የመጀመሪያውን መጀመሪያውን ቁጥር ልትናንባለውኝ እንዲህ ይላል ኢየሱስም በይሁዳ በቤተልሔም በንጉሱ በሄሮ ዘመን በተወለደ ጊዜ እነሆ ሰባ ሰገል የተወለደው የአይሁድ ንጉስ ወዴት ነው? ኮኮብን በምስራቅ አይተን ልንሰግድለት መጠናልና እያሉ ወደ ኢየሩሳሌም መጡ፣ ይለናል። እነዛ ሰባ ሰገል በኮኮብ እየተመሩ ነው። ኮኮቡ በማታሳም በቀን በቀን የሚያበራ ኮኮብ ነው። በቀን የሚታይ ኮኮብ ነው። ይህንን ታላቁ የቤተ ክርስቲያናችን ሊቅ ዮሐንስ አፈወርቅ ይህ ኮኮብ እንደ ማንኛውም የተለመደ ኮኮብ ሳይሆን መላከ እግዚአብሔር ነው እየመራ ያመጣቸው ይላል። ወደ ምዕራቡ ትውፊት ስንመጣ የምዕራቡ ዓለም በተለይ በአስራ አራተኛው ክፍለ ዘመን ያገኙትን የአርሜኒያን ትውፊት ይዘው የሚከተሉትን ሰዎች ስማቸው ይጠቅሳል። ለጌታችን ስጦታ ያቀረቡለት ሳጥናቸውን ከፍተው ሰጦታ ያቀረቡለትና የሰገዱለት ሰዎች እነዚህ ናቸው ይላሉ። አንደኛውን ሜልኮይር ይሉታል። እሱም የአረብ ንጉስ ነው፣ ሸምገል ያልን ይላሉ። ሁለተኛውን ደግሞ ቤልጣሶር ይሉታል። የኢትዮጵያ ንጉስ ነው፣ መካከለኛ እድሜ ያለ ይላሉ። ሶስተኛው ደግሞ ካስፐር የተባለ በሀያዎቹ እድሜ ውስጥ የሚገኝ የጠርሴስ ንጉስ ነው ይላሉ። እንግዲህ በእንደነሱ አነጋገር፣ እንደ ምዕራባውያኖቹ እነዛ ሶስቱ ሰዎች ለክርስቶስ በተወለደ ጊዜ ስጦታ የሰጡት ሜልኮይር ቤልጣሶርና ካስፐር ከአረቢያ ከኢትዮጵያና ከተርሴስ የሄዱ ነገስታቶች ናቸው ይላል። እንግዲህ ምዕራብያኖቹ አንደኛው ኢትዮጵያዊ ነው፣ ግን ብልጣሶር ይባላል ነው። ብልጣሶር የሚለው ስም በኢትዮጵያ ቋንቋ የተለመደ ስም አይደለም። ብዙ ጊዜ ኢትዮጵያዊ ብለው ሰው ተጠቀሱ ብቻ ብንቀበለውም ነገር ግን ስሙ ግን የኢትዮጵያዊ ስም አይደለም። ለምንድን ነው ብልጣሶር የሚለው ስም ናቡከደነጾር ለልጁ የሰጠው ስም ነው። ናቡከደነጾር ለነብዩ ዳንኤል የሰጠው ስም ነው። ልጁ ተቀብሎታል። ነብዩ ዳንኤል ግን ያንን ስም አልተቀበለም። ለምንድን ነው ያልተቀበለው? ብልጣሶር ማለት በዓል የተባለው የከለዳኖች ጣዖት አገልጋይ ማለት ነው ትርጉሙ። ስለዚህ ዳንኤል እግዚአብሔር ዳንኤል ማለት እግዚአብሔር ፈራጅ ነው ማለት ሆነ። ያንን ስም አልተቀበለውም እና ለኢትዮጵያንም የባቢሎኖችን ነገስታቶችን ስም መስጠት ተገቢ አይደለም እና ይህ የኢትዮጵያኖችን ክብር ለማንቋሽ የተሳለ ይመስላል እና ብልጣሶር የሚለው ስም ኢትዮጵያዊ ስም አይደለም። ትውፊቱ እንደዛ ቢልም እንግዲህ ይህን ካየን የኢትዮጵያ ውስጥ ደግሞ የምዕራቡ ዓለም ትውፊት እንግዲህ እንደዚህ ካለ የኢትዮጵያኖች ደግሞ ትውፊትስ ምን ይላል ነው በተለይ ታላቁ የቤተ ክርስቲያን ሊቃውንት አለቃ አያሌው የታምሩ የኢትዮጵያ ቤተ ክርስቲያን በሶስቱ ህግጋት የሚለው በህገ ልቦና፣ በህገ ኦሪት እና በህገ ወንጌል በሚለው መጽሐፋቸው ላይ መጽሐፉት ላይ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስጦታ ካቀረቡት ውስጥ በጣም ብዙ ነገስታቶች እንደሆኑ እነዛ ነገስታቶች ከ12 እንደሚበልጡ እና ሶስቱ ግን በመጽሐፍ ቅዱስ ላይ ትንቢት ተነግሮላቸው የሚያቀርቡትን ስጦታ ተነግሯቸው የሄዱት ግን ከሳባ የሄዱት እንደ ንግስተ ሳባ እጅ መንሻ ለማቅረብ የሄዱት ኢትዮጵያኖች ናቸው በማለት አስቀምጦታል። ስማቸውንም እንደሚከተለው ያስቀምጡታል አንደኛው መሊኩ ወይም ሚሊቹር ሁለተኛው ደግሞ ማኒቲሱራ ሶስተኛው ደግሞ በዲዳስፋር ይባላሉ በማለት አስቀምጠዋቸዋል። እንግዲህ እነዚህ ለእንደ ቤተክርስቲያናችን ትውፊት ከሆነ ለክርስቶስ እጅ መንሻ ሊያቀርቡ የሄዱት ነገስታቶች ብዙ ናቸው። በጣም ብዙ ነገስታቶች ናቸው። ከ12 በላይ ናቸው። የሶሪያ ትውፊትም ከ12 በላይ እንደሆነ ግን ስጦቷን ያቀረቡት ያቀርቡት ግን ሶስቱ እንደሆኑ በትንቢት ይጠቀሱት እንደሆነ ይናገራል። እና እሱን ደግሞ አሁን ወደፊት እናለ አንዳንድ አንድ የቤት ክርስቲያናችን ትውፊትም ደግሞ የፋርስ ትውፊት ደግሞ እንዲህ የሚልም አለ አነጋገር አለ። ጀረድ ሸት የሚባል ሶስት ልጆች ነበሩት። ይህም ኮከብ በኮከብ ቆጠራ የሚመራ ሰው ነበር። የሱ ልጆች ናቸው የሚልም አለ ይህ ዛራቱስትራ ወይም ደግሞ የዞር አስተሪያን እምነት መስራች የነበረ ነቢይ ነው እግዚአብሔር ተገልጦለት ኮከብ ያሳየው እየመጣ ይላሉ ለክርስቶስ እጅ መንሻ ሊያቀርብ መጣ ብለው ይናገራሉ ይህ የፋርሶች ትውፊት ነው ግን መጽሐፍ ቅዱሳዊ ማስረጃ የለውም እንግዲህ የኢትዮጵያኖችስ የኦርቶዶክስ ተዋህዶ ትውፊት መጽሐፍ ቅዱሳዊ ማስረጃ አለው ወይ ነው በመጀመሪያ በመጽሐፍ ቅዱስ ስንመጣ ስለ ሰባ ሰገል የሚናገር ትንቢት አለ ወይ ነው። በአንድ አንደኛ በመዝሙረ ዳዊት ምዕራፍ ሰባ ሁለት ከቁጥር ዘጠኝ እስከ አስራ አንድ ላይ እንዲህ የሚል ቃል አለ። በፊቱ ኢትዮጵያ ይሰግዳሉ፣ ጠላቶቹም አፈር ይልሳሉ። የተርሴስና የደሴቶች ነገስታት ስጦታን ያመጣሉ፣ የአረብና የሳባ ነገስታት እጅ መንሻ ያቀርባሉ ነገስታት ሁሉ ይሰግዱለታል፣ አህዛብ ሁሉ ይገዙለታል ይላል። እንግዲህ እዚህ ጋር የምናያቸው የተወሰኑ ቃላቶች አሉ። በፊቱ ኢትዮጵያ ይሰግዳሉ በማለት ቅዱስ ዳዊት በትንቢት መልክ ተናግሯል። መቼ እንደሚሰግዱ ባይናገርም ግን በፊቱ ኢትዮጵያኖች ይሰግዳሉ በማለት አስቀምጦታል። ይህን አባቶቻችን ሲናገሩ ሁለት ፍቺ ሰጠውታል። አንደኛው በኢየሩሳሌም የሚኖሩ ኢትዮጵያኖች ለጌታችን ለኢየሱስ ክርስቶስ ለአምላካችን እንደሚሰግድ ነው ያሉ። ሁለተኛው ደግሞ በሰባ ሰገል ኢትዮጵያን ነገስታቶች እጅ መንሻ በማቅረብ ለጌታችን እንደሚሰግዱ በመናገር ነው ይላል። ይህ ግን ክርስቶስ ንጉሳችን አምላካችን በቤተልሄም በተወለደ ጊዜ ይህ ትንቢት ተፈጽሟል ይላሉ። ሁለተኛው ደግሞ ስንመለከት የአረብና የሳባ ነገስታት እጅ መንሻ ያቀርቡለታል በማለት እጅ መንሻ ንግስተ ሳባ እንዳቀረበችው ለሰለሞን እንዳቀረበች በጌታችንም ደግሞ እንደሚያቀርቡ ይናገራሉ ማለት ነው። ይህ ትንቢት አገላለጽ በዚህ ትንቢት አገላለጽ ኢትዮጵያውያን ነገስታት እንደሚሰግድለት እጅ መንሻም እንደሚያቀርቡለት ይናገራል ማለት ነው። ስለዚህ የኢትዮጵያ ቤተክርስቲያን ትውፊት ከመጽሐፍ ቅዱስ ጋር እንደሚስማማ ያሳየናል። ሁለተኛው ግን በጣም በግልጽ አድርጎ በደንብ ይናገራል። ትንቢተ ኢሳያስ ምዕራፍ 60 ከቁጥር ስድስት ላይ እንዲህ ይላል፣ የምድያምና የጌፌር ግመሎች ይሸፍኑሻል፣ ሁሉ ከሳባ ይመጣሉ፣ ወርቅና እጣንን ያመጣሉ፣ የእግዚአብሔርን ምስጋና ያወራሉ ይላል። በጣም ግልጽ ነው እዚህ ጋር በትንቢተ ኢሳያስ በግልጽ ሁሉ ከሳባ ይመጣሉ አለ። ሁሉም ከሳባ እነዛ ነገስታቶች እጅ መንሻ የሚያቀርቡት ነገስታቶች ወርቅም እጣንም ከርቤም የሚያመጡት ሁሉም ከሳባ እንደሚመጡ እዚህ ላይ በግልጽ ይናገራል ማለት ነው። ከዛ ደግሞ በተጨማሪ ደግሞ የስጦታውንም አይነትም ግልጽ አድርጎ ይናገራል። ስጦታውንም ወርቅና እጣን በማለት ይገልጻል። እዚህ ላይ እንደውም ሲናገሩ እነዚህ ከሳባ የሚሄዱት ወርቅና እጣን ለመነገድ ሳይሆን ለእግዚአብሔር ስጦታ ሊያቀርቡ እንደሄዱ የመጨረሻው ላይ እዚሁ ትንቢት ላይ የተናገረው የመጨረሻው ቃል ይናገራል። ይላል አሁን ነው እዚሁ ወደፊት ስለማቀርበው ማለት ነው። ሌላው በጣም አስገራሙ የእግዚአብሔርን ምስጋና ያወራሉ በማለት ሰብአ ሰገል በቤተልሔም በኮከብ እየተመሩ በደረሱ ጊዜ ለተወለደው የአይሁድ ንጉስ የት አለ ልንሰግድለት መጠናል እያሉ ለሄሮድስ ለሊቀ ካህናቱና በኢየሩሳሌም ለሚኖሩ ሕዝቦች እንዳወሩ ሁሉ የሳባ ነገስታቶችም እንደዚሁ እንደሚያወሩ ትንቢቱ ያሳያል። ስለዚህ ይህ ትንቢቱ ከትውፊቱ ጋር በደንብ ይስማማል ማለት ነው። ሁሉ ከሳባ ይመጣሉ፣ ወርቅና እጣን ይመጣሉ፣ የእግዚአብሔርንም ምስጋና ያወራሉ። ልንሰግድለት መጣነ የአይሁድ ንጉስ እያሉ ስለ እሱ እያመሰገኑ እንደሰገዱለት ሰባ ሰገል ይናገራል ማለት ነው። ስለዚህ መጽሐፍ ቅዱሱ ትውፊቱ ኢትዮጵያን አባቶቻችን የኢትዮጵያን ነገስታቶች በተለይ በኢትዮጵያ አውራጃዎች ላይ ነግሰው የነበሩ ነገስታቶች ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እጅ ምንሻ አቅርበው አምላክነህ ንጉሳችን ሲሉ ስግደትን አድርገውለታል። ስለዚህ ተዋህዶ እምነታችን ጥንካሬ ያላት አስቀድሞ መጀመሪያም በእግዚአብሔር ላይ መሰረት ላይ ያላት እምነት መሆኑን ማወቅ አለብን ማለት ነው። እንግዲህ ወደሚቀጥለው ደግሞ ስንሄድ ሰባ ሰገል ወይም የጠቢብ ሰዎች ለምን የከበረ ስጦታን አቀረቡለት ነው? የቤተ ክርስቲያን ሊቃውንት ስተረገቡት እንደሚከተለው ይተነትሉታ ይላል። ወርቅ ያመጡለት ይላል። ያመጡለት እና የሰጡት አንተ ንጉስ ነህ፣ የእኛም ንጉሳችን ነህ ሲሉ ለማለት ነው ይገልጻል። አዎ ኢየሱስ ክርስቶስ የሁላችን ንጉስ ነውና ነው። ሁለተኛው ደግሞ እጣን ያቀረቡለት ወይም ያመጡለት መሲሁ የዘላለም ካህን በማለት ነው በማለት ሲገልጹለት ነው ይልናል። አዎ ከዘላለም ሞትና የኃጢአት ቀንበር በከበረ ደሙ ፈሳሽነት ከአባቱና ከመንፈስ ቅዱስ ጋር እንዲሁም ከራሱ ጋር ያስታረቀን እውነተኛው ሊቀ ካህናችን ኢየሱስ ክርስቶስ ስለሆነ እጣንን መስዋዕት እጣንን ስጦታ አድርገው አቅርበውለታል። ሶስተኛው ደግሞ ከርቤ ነው። ከርቤ አንተ ፈዋሽ ነህ፣ መድኃኒት ነህ፣ አዳይ ነህ ሲሉ ይህንን አቅርበውለታ ይላሉ። አዎ ከርቤ የተሰበረን ይጠግናል። ክርስቶስም ጌታችን በኃጢአት የተነሳ ሞተን ተሰብረን የነበርነውን ዳግም ሕይወት ሰጦ ስለጠገነን ከርቤውን ለዚህ ስጦታ አቅርበውለታል ብለው አባቶቻችን ይተነትንናል። እንግዲህ ወደኛ እኛ ሕይወት ይህንን ልናመጣው ይገባል እኛ ከሰባ ሰገል ሕይወት ተምረን ለክርስቶስ ለንጉሳችን ለአምላካችን የምንሰጠው ስጦታ ምንድን ነው? ይህ በጣም ወሳኝ ጥያቄ ነው። በተለይ በክርስትና ሕይወታችን ስንመላለስ ይህንን ነገር ከግምት ውስጥ ማስገባታለን። ሰባ ሰገል ሳጥናቸውን ከፍተው የከበረ ስጦታ እንደሰጡት ሁሉ እኛም ሳጥን የተባለው ልባችንን ከፍተን ለክርስቶስ ለአምላካችን ስጦታ ልንሰጠው ይገባል ማለት ነው። እንግዲህ ይህንንም አሁን አባቶቻችን ወደኛ ህይወት አድርገው ሲተነትኑልን ወርቅ የተባለው ወርቅ ንጹህ ነው። ልባችንን ከጥላቻ ከቂም፣ ከበቀል፣ ከክፋት፣ ከሐሜት፣ ከቧልት፣ ከዘረኝነት እንዲሁም ከአመፅ እና ይህንን ከመሳሰሉ ነገሮች ንጹህ አድርገን ለክርስቶስ ራሳችንን እንስጥ ሲል ነው ይላሉ። ሁለተኛው ደግሞ እጣን የተባለው ደግሞ እጣን መዓዛው ያማረ ደስ የሚል ሽታ ያለው እንደሆነ ሁሉ እኛም አገልግሎታችን፣ ጸሎታችን፣ መስዋዕታችን፣ ጾማችን፣ ምስጋናችን፣ አምልኮታችን ለክርስቶስ ደስ የሚያሰኝ የተወደደ መዓዛ ያለው አድርገን እናቅረብ ሲል ነው በማለት ይተነትሉናል። ሶስተኛው ከርቤ ከርቤ መራራ ነው። ክርስቶስ አምላካችን ሳይገባው ለእኛ ሲል መራራ ሞትን እንደተቀበለ ሁሉ እኛም ስለ ክርስቶስ አምላክነት ሳንፈራ ሳንሰቀቅ በመመስከር ልክ እንደ ወንድሞቻችን እንደ ሊቢያ ሰማዕታቶች መራራ ሞትን ለመቀበል ለክርስቶስ ልባችንን ልናዘጋጅ ይገባል ሲሉን ይላሉ። እንግዲህ የሰባ ሰገል ታሪካቸውን ስንመለከት እነዚህ ሰዎች ከኢትዮጵያ አውራጃዎች የሄዱ መጽሐፍ ቅዱሳዊ ትንቢት የተነገረላቸው መሆኑን በደንብ አይተናል። እንግዲህ ተዋህዶ ሃይማኖታችን በእንደዚህ ያሉ አባቶች የከበረ ነው። አምላካችን ኢየሱስ ክርስቶስን የተቀበሉት ገና ከጻነቱ በበረት ከተወለደ በኋላ እናታችን ቅድስት ድንግል ማርያም ወደ ቤት ወስዳው በቅፏ ይዛ በነበረበት ጊዜ ለሱ እጅ መንሻ በማቅረብ ሰግደውለት ነው። በኋላ ደግሞ በሐዋርያት ስራ ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ሞቶ ተቀብሮ ከተነሳ በኋላ አርባ ቀን በዚህ ምድር ላይ እየተመላለሰ አስተምሮ ካረገ በኋላ ሐዋርያቶችን ሂዱና ለዓለም ሁሉ ስበኩ ሲላቸው መጀመሪያው በፊሊጶስ በተባለ ዳቆን ኢትዮጵያዊው ጃንደረባ ክርስትናን በጥምቀት ወደ አገራችን አምጦልናል ማለት ነው። እንግዲህ ኢየሱስ ክርስቶስ ለኛ እስከዚህ ድረስ ነው ማለት ነው እና አሁንም አምላካችን ኢየሱስ ክርስቶስ ላይ ያለንን እምነት አጽንተን እንጠብቅ። ነገር ግን እውነተኛውን ኢየሱስ አባቶቻችን ያስረከቡንን ኢየሱስ ክርስቶስን ለእሱ ልባችንን ልንሰጥ ይገባናል። ለምንድን ነው? ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 3 እስከ 4 ላይ ሄዋን ሰይጣን ሄዋንን እንዳሳታት ሁሉ እናንተንም እንዳስታችሁ ይላል። ሌላውን ኢየሱስ የሚሰብኩ ይመጣሉ። ሌላ ወንጌልም ይነግራቸዋል። ያልተቀበላችሁትን መንፈስ ያመጣሉ። ግን ከእነዚህ ተጠንቀቁ ስለሚል እኛ ግን አባቶቻችን መጀመሪያ መስዋዕት መጀመሪያ ስጦታ ያቀረቡለትን በኋላም ደግሞ በጃንደረባው ደግሞ በጥምቀት የመጣልንን እውነተኛው ጌታችን መረታችን ኢየሱስ ክርስቶስን በማመን ጸንተን እንጠብቅ። የተዋህዶ እምነት ታላቅ ነች። ተዋህዶች በዚህ ዘመን በተለይ በአሁኑ ሰዓት ብዙ መከራ አለብን። ክርስትናችን መከራ ላይ ወድቋል። መመራኖቻችን በጭንቅ ውስጥ ያሉት አባቶቻችን እየተሰቃዩ ነው ያሉት። እና እግዚአብሔር ፊቱን ወደኛ እንዲያዞር ሁላችንም ልንጸልይ ይገባናል ማለት ነው። በተለይ በዚህ ወቅት በጣም ጸሎት ልናረግ ይገባናል ማለት ነው። እግዚአብሔር አምላክ በዓሉን የሰላም የበረከት፣ የፍቅር ያደርግልን ዘንድ እመኛለሁኝ። የአባቶቻችን በረከት በኛ ላይ ይደር። ምንጭ የኢትዮጵያ እምነት በሶስቱ ህግጋት ገጽ 111 በአለቃ አያሌው፣ የማቴዎስ ወንጌል አንድምታ በኢትዮጵያ ኦርቶዶክስ ተዋሕዶ፣ ኮፕቲክ ባይብል ኮሜንታሪ ኦን ማቴው ፔጅ 1920፣ ካቶሊክ ኤንሳይክሎፒዲያ፣ ሌጀንድ ኦፍ ትሪ ኪንግስ፣ ጂሰስ ኢን ኢትዮጵያ ባይ ፓስተር ጂም ራንኪን። ይለን የመከረን የአባቶቻችን አምላክ ስሙ ለዘላለም የተባረከ ይሁን። እምነታችንን አጽንተን እንያዝ፣ በመከራ እንጽና። እግዚአብሔር ከኛ ጋር ይሁን ሰላሙ።